ሰላም ሰላም ውድ የተወደዳችሁ ቤተሰቦች እንዴ ናችሁ? እንኳን በሰላም ወደ ፋኖስ ኢትዮጵያ መጣችሁ ብያለው። እንግዲህ በዛሬ ትምህርታችን የሂሳብ መሰረታዊ የሆኑ ኦፕሬሽኖችን አሳያችኋለሁ ማለት ነው። እንግዲህ በብዙዎቻችሁ ጭንቅላት ውስጥ የሚመጣው ብዙ ጊዜ ሂሳብ ሲባል መደመር፣ መቀነስ፣ ማባዛትና ማካፈል የሚባሉ ስሌቶች ናቸው ማለት ነው። ስለዚህ እነሱን በጥልቀት ዛሬ እንመለከታችኋለን እያንዳንዱ ትርጉማቸው ምን ማለት ነው? እንዴት ነው በቀላሉ መረዳት የምንችለው የሚለውን እናያለን። ነገር ግን በስራቸው አንዳንዴ ስለ ቫሪያብል የሚባል አለ። የተለያዩ ቫሪያብሎች አሉ። ቫሪያብል የምንላቸው ተለዋዋጭ የምንላቸው ማለት ነው። እና በጣም የተለያዩ ሂሳቦችን ስንሰራ ለምሳሌ ምን ማድረግ ትችላላችሁ መሰላችሁ? የገበያ ላይ ስትሰሩ የተለያዩ ዕቃዎች ይኖራሉ። እና የእያንዳንዱን ዕቃ በሂሳብ ስትሰሩ በአንድ ላይ ማለት ነው። ይሄ የተለያየውን እቃ ዋጋ በአንድ ላይ ሂሳብ መስራት ለመስራት ቫሪያብል የሚባል ያስፈልገናል። ስለዚህ ስለነሱ ዲቴይል ለመግባት ግን እነዚህ ቀድማቹ ስለ አራቱ ኦፕሬሽንስ ወይ ደግሞ የሂሳብ ስሌቶች የሚባሉትን ማወቅ ይኖርባቸዋል ማለት ነው። ሶ ዛሬ በዲቴይል በዲቴይል በደንብ ምን ማለት እንደሆነ አስረዳችኋለሁ ማለት ነው። ሶ እንግዲህ አራቱ የሂሳብ መሰረታዊ ስሌቶች የሚባሉት እንግዲህ እሺ፣ ሂሳብ መሰረታዊ ስሌቶቹ መደመር መደመር መደመር ከዛ መቀነስ መቀነስ ከዛ ማካፈል ማለት እችላለሁ፣ ማባዛት ልበለው ማባ እሺ ማባዛት ከዛ ማካፈል ማካፈል እነዚህ የሂሳብ መሰረታዊ ስሌቶች ናቸው። እንግዲህ ምልክቶቻቸው ማካፈል ይሄን ይመስላል። ማካፈል ይሄን ይመስላል ምልክቱ። አንዳንዴ ደግሞ እንደዚህም ልንጠቀመው እንችላለን። አንዳንዴ ደግሞ ሆሪዞንታል ላይን እንደዚህ ልንጠቀመው እንችላለን። ግን በዋናነት ማካፈል የሚታወቀው ምልክቱ ይሄ ነው። ይሄ ምልክት ይታወቃል። ሌላኛው ማባዛት ነው። ማባዛት ምልክቱ ይሄን ይመስላል። ማባዛት ይሄን ይመስላል። ኤክስ ነው የሚመስለው ማለት ነው። ሌላው ያው ካልኩሌተር ላይ ምናምን እንደምታዩት ኮከብ ምልክት ነች። ብዙ ጊዜ ግን ይህ የማባዛት ምልክት ነው ማለት ነው። ሌላኛው መቀነስ ነው። መቀነስ ምልክቷ እንደዚህ ጭረት ነች፣ እንደዚህ አይነት ነች። ስለዚህ መቀነስ እንለዋለን። መደመር ደግሞ መደመር ይሄን ይመስላል ማለት ነው። ይሄን ይመስላል መደመር ስለዚህ መደመር ምልክቱ ይሄ ነው፣ መቀነስ ይሄ ነው፣ ማባዛት ይሄ ነው፣ ማካፈል ይሄ ነው ማለት ነው። ሶ እነዚህ ለጊዜው ስለማያስፈልጉ ይሄ ነው ምልክቱ ብለን መያዝ እንችላለን። ኦኬ እንግዲህ፣ እያንዳንዱ በቀላሉ ሂሳብን ለመስራት እንዴት ነው ኮንሰፕቱ ወይ ደግሞ ጽንሰ ሐሳቡ ምን ይመስላል የሚለውን በደንብ መረዳት ያስፈልጋል። ለዚህ መደመር ማለት ያው፣ በጣም ቀላሉ ስሌት ቢኖር መደመር የሚለው ነው። አንዱን ከሌላው ላይ መጨመር እንደማለት ነው። ስለዚህ ለምሳሌ አምስት አምስት ሲደመር ሁለት ብላችሁ ምን ማለት ነው? ለምሳሌ አምስት ቋሚ መስመሮች ሶስት አራት አምስት እዚህ ላይ ያሉ ከዛ ሲደመር ሁለት ቋሚ መስመሮች እንደማለት ነው። ለምሳሌ ይሄ። ስለዚህ ይሄ ስንት ይሆናል ማለት ሲደመር ስንት ይሆናል? አንድ ሁለት ሶስት አራት አምስት ስድስት ሰባት ውጤቱ ስንት ይሆናል? ሰባት ይሆናል። አንድ ሁለት ሶስት አራት አምስት ስድስት ሰባት እንደማለት ነው። ስለዚህ ውጤቱን በቁጥሩ ስንገልፀው? ሰባት ብለን እንገልጸዋለን። መደመር በጣም ቀላል ነው። ሌሎችንም ቁጥሮች በተመሳሳይ ነው የምንደምረው። ለምሳሌ ሁለት ሲደመር ሶስት ብንል ሁለት ሁለት ሲደመር ሶስት ስንት ነው? መልሱ አምስት ነው። እንዴት አድርጋችሁ ነው የምታስቡት? ለምሳሌ ሁለት ቋሚ መስመሮች እዚህ ላይ ብታስቡ ከዛ ደግሞ ራቅ ብላችሁ ደግሞ ሶስት እዚህ ላይ ብትደረድሩ ሲደመሩ አንድ ሁለት ሶስት አራት አምስት ስለዚህ መልሱ አምስት ቋሚ መስመሮች ይሆናል ማለት ነው። እያችሁ አንድ ሁለት ሶስት አራት አምስት፣ ያው አንድ ሁለት ሶስት አራት አምስት ይሆናሉ ማለት ነው። ልክ እንደዚህ ነው መደመር ማለት በጣም ቀላል ነው። በጣታችሁ እንኳን ያው ቁጥሩ ከባድ በሆነ ቁጥር አሰላላለሁ በጣም ትልልቅ ቁጥሮችን በጣታችሁ ቆጥራችሁ መድረሳችሁ። ስለዚህ አሰላሉን አሳያችኋለሁ ቀጥዬ ማለት ነው። ቁልቁል መደመር ምናምን የሚባል አለ እሱን እናያለን። ማረጋገጫም አለው። ለምሳሌ ሂሳብ፣ በጣም ደስ የሚለው ነገር ምንድነው፣ ራሱን በራሱ ማረጋገጥ ይችላል። እውነታውን ማመሳከር ትችላላችሁ ራሱ ማመሳከሪያ ስላለው ማለት ነው። መደመር በጣም ቀላሉ እንደሆነ በዚህ መረዳት ትችላላችሁ ማለት ነው። ኦኬ፣ ይህን ካልኳችሁ መደመር፣ እንዲሁም ማንኛውም ሰው በጠጠርም ሆነ በጣቱም ሆነ መደመር በጣም ቀላል ስለሆነ እስከዚህ ካሳየዋችሁ ወደ መቀነስ እንሄድ፣ ወደ መቀነስ እንሄድ ወደ መቀነስ ስንሄድ መቀነስ ደግሞ መውሰድ ማለት ነው። መቀነስ ማለት መውሰድ ማለት ነው። ለምሳሌ ቅድም ያልነውን መውሰድ እንችላለን። አምስት እንበል አምስት ሲቀነስ ሁለት፣ አምስት ሲቀነስ ሁለት እንበል። ይህ ማለት ምን እንደማለት መልሱ ስንት ነው? ሶስት ነው መልሱ ሶስት ነው እና ሶስት እንዴት ይመጣል ካላችሁ መጀመሪያ አምስት አለ። ለምሳሌ አንድ፣ ሁለት፣ ሶስት፣ አራት፣ አምስት አለ እዚህ ጋር ከዛ ደግሞ ሁለት አለ ተቀናሽ። ከአምስቱ ላይ ሁለቱን ስንወስድ አንድ ሁለት እነዚህን ስንወስዳቸው ስንት ይቀራል? ሶስት ይቀራል ማለት ነው። ልክ እንደዚህ ነው፣ ሁለት ስናነሳ ማለት ነው። አምስት አለን፣ ሁለት ስንወስድ ስናነሳ ስንት ይቀራል? ሶስት ይቀራል። አሁንም እዚህ ላይ እንደምታዩት ማለት ነው። ስለዚህ መቀነስ የመደመር ተቃራኒ ነው ማለት ነው። የመደመር ተቃራኒ ነው። አሁን ማመሳከር ይቻላል ማመሳከር ይቻላል። እንዴት ነው የምታመሳክሩት? መደመር የመቀነስ ግልባጭ ስሌት ነው። መደመር የምን አልኳችሁ? የመቀነስ ግልባጭ ስሌት ነው። ስለዚህ በመደመር የሰራችሁትን በመቀነስ ማመሳከር ትችላላችሁ። በመቀነስ የሰራችሁትን ደግሞ በመደመር ማመሳከር ትችላላችሁ። እንዴት እንደሆነ ላሳያችሁ። ሁለቱ ነው አሁን እነዚህም ሁለቱ አሁን እነዚህ ሁለቱ ዝምድናላቸው ማባዛትና ማካፈል። አሁንም ሁለቱ እዚህ ላይ ዝምድና ያላቸው ማንና ማን? መደመርና መቀነስ እርስ በእርሳቸው ማመሳከሪያ ስለሆኑ ማለት ነው። እንዴት እንደሆነ እንመልከት። አሁን እዚህ ጋር አምስት ላይ ሁለት ስትቀንሱ ሶስት ይቀራል የሚል ነው አደለ? እሺ። አሁን ይህን አምስት ሲቀነሱ ሁለት እኩል ነው ሶስት ብለናል። አሁን ይህን እናመሳክረው። ስናመሳክረው ምን ማለት ትችላላችሁ? ሶስትን ትጽፋላላችሁ ሶስት ሶስት እሺ፣ ከዛ ሲደመር የቀነሳችሁትን የቀነስነው አሁን ሁለት ነበር አለ። የቀነስና የቀነስናትን እንደምራለን ከውጤቱ ላይ ማለት ነው። ሶስት ሲደመር ሁለት ሁለት ስንት ይሰጠናል? ዋናውን ቁጥር መስጠት አለበት። ስንት ነው? እኩል ነው እኩል ነው ስንት ይሆናል? አምስት አምስት እንዴት ማመሳከር ትችላላችሁ? ያው ከአምስት ላይ መደመሩ መቀነሱን እንስራው። አምስት አንድ ሁለት ሶስት አራት አንድ ሁለት ሶስት አራት አምስት አምስት ጨንገሮች አሉ። እዚህ ጋር ያለ አምስት አለ፣ ያው አምስት አለ። ከዛ ሁለቱን ቀንስ ይለናል። ሁለቱን እንደስንቀንስ፣ መልሱ ስንት ነው አለ ሶስት ነው አለ። አሁን ደግሞ ይህኛውን እንየው። ሶስት ጨንገር አስቀምጥ ብሎኛል። ሶስት አንድ ሁለት ሶስት ሶስት ከዛ ደግሞ ሁለት ጨምርበት አለኝ። አሁንም ሁለት ጨመርኩት መልሱ ስንት ይሆናል ማለት ነው? አምስት ጨንገሮች ማለት ነው። ሶስት አራት፣ አምስት ጨንገሮች ሆነ ማለት ነው። ስለዚህ እዚህ ላይ መደመር ነው ያለው። ሶስት ጨንገሮች ሲደመሩ ሁለት ጨንገሮች፣ አምስት ጨንገሮች ይሆናል። ስለዚህ ይሄ አምስት ነው። እዚህ ላይ ደግሞ ሁለት ሶስት አለ፣ እዚህ ላይ ሁለት አለ ማለት ነው። ስለዚህ እነዚህ ጨንገሮች ሁለት ናቸው፣ እነዚህ ጨንገሮች ሶስት ናቸው። ሲደመሩ አምስት ይሆናሉ። እኩል ነው አምስት ይሆናሉ ማለት ነው። ስለዚህ መቀነስ ላይ መቀነስ የመደመር ተገላቢጦሽ ማረጋገጫችን ነው ማለት ነው። እዚህ ላይ ሶስት ሲደመር ሁለት አምስት ነው ብለናል። እዚህ ላይ ደግሞ ያ ሶስት ሲደመር ሁለት አምስት። እዚህ ላይ ደግሞ አምስት ሲቀነስ ሁለት ሶስት ነው ብለናል። ሶስት ሲደመር ሁለት ደግሞ አምስት ይሆናል ማለት ነው። ካልገባችሁ ለብቻው ደግሞ እሰራላችኋለሁ አሁን በእርግጥ በጣም ቀላል ነው፣ ግን በጣም ኮምፕሌት እና ዛሬ ገና ሂሳብን እየተማራችሁ ያላችሁ ልጆች ትንሽ ሊበዛባችሁ ከቻለ፣ የዚህ ቻናል ዓላማ በቃ በሂሳብ ማንኛውንም ተማሪ ብቁ ማድረግ ነው እና መሰረታዊ ጽንሰ ሐሳቡን ማስረዳት ነው። ስለዚህ በተደጋጋሚ ይሰራላችኋል። እናንተ ኮመንት ላይ ማስታወቅ ብቻ ይጠበቅባችኋል። ስለመደመር፣ ስለመቀነስ መረዳት የምትፈልጉትን ኢቨን ይሄ ማመሳከሩን እያንዳንዱ ነገር ስለ ሂሳብ ነክ ነገሮችን ያላችሁን ጥያቄ ሁሉ ከስራ አስቀምጡልኝ፣ በጥያቄ መንገድ እዛ ላይ መልስላችኋለሁ ማለት ነው። እዚህ ላይ ምንድን ያየ ነው መደመርና መቀነስ የተያያዙ መሆኑ፣ በመደመር የሰራችሁት በመቀነስ መረጋገጥ ይችላል፣ በመቀነስ የሰራችሁት ደግሞ በመደመር መረጋገጥ ይችላል ማለት ነው። እዚህ ላይ እንዳያችሁት፣ እስኪ አንድ ተጨማሪ ሊጨምርላችሁና ወደ ማካፈልና ወደ መአባዛት እንሄዳለን ማለት ነው። ለምሳሌ አሁን ተለቅ ያለ ቁጥር እንጻፍ። ሃያ ሲደመር አስር ስንት ነው? ሃያ ሲደመር አስር ስንት ነው? ሰላሳ ነው። ሰላሳ ነው። ሰላሳ ነው። አሁን አሁን እዚህ ላይ አሁን ዝም ብሎ እንዴት ነው ሂሳብ እንደዚህ ዝም ብሎ ቁጥሮችን ጽፎ ውጤቱን ማምጣት እንዴት ይቻላል? ዋናው የሚከብደው ማሰቡ ስለሆነ ማለት ነው። እንዴት ይቻላል ካላችሁት ቁልቁል መደመር የሚባል አለ። እሱን ወደ ጎን መጽሐፋችን ይቀርና ወደ ታች መጽሐፍ ማለት ነው። በጣም ቀላሉ መንገድ እሱ ነው። ሀያ ትላላችሁ ሀያ ከዛ ደግሞ አሁንም ከስር አስር ትላላችሁ። ሀያና አስርን እንደዚህ እኩል ተጽፏችኋላችሁ እዚህ ላይ መደመርን ታስቀምጣላችሁ። ቁልቁል መደመር የሚባለው ይሄ ነው። አግድም መደመር ማለት ይሄ ነው። ሲደመሩ እንዴት ነው ሰላሳ የሚመጣው የሚለው እንደዚህ ጣታችሁን ሳትቆጥሩ ለማምጣት እዚህ ላይ ያሉትን መደመር ነው። ዜሮና ዜሮ ስንት ይመጣል? ዜሮ ነው። ዜሮ ሲደመር ዜሮ ዜሮ ነው። ከዛ ሁለት ሲደመር አንድ ስንት ነው? ሶስት አይደለ እንግዲህ። አስር ሲደመር ሀያ ከማለት ሁለት ሲደመር አንድ ማለት በጣም ይቀላል አይደል? ስለዚህ ሶስት። ያው ሒሳብ ማለት ይሄ ነው። የሒሳብ ትምህርት ማለት ይሄ ነው። መቁጠር፣ ጣታችሁን መቁጠር ሳይጠበቅባችሁ እዚህ ላይ በአቀማምጡን አስተካክላችሁ በመደመር ብቻ ውጤቱን ማምጣት ውጤቱን ማየት ነው እንደ ካልኩሌተር። ውጤቱን ስታዩት ነው የምታውቁት እንጂ ማሰብ አይጠበቅባችሁም ማለት ነው። ሶ ይሄኛውን ቁልቁል መደመር እንደዚህ እናያለን ማለት ነው። በተመሳሳይ እንትኑም ተመሳሳይ ነው መቀነሱ ማለት ነው። አሁን እዚህ ላይ ስህተት መሆናችን ማረጋገጥ እንችላለን። በምን በመቀነስ ለምን? ሂሳቡ ምንድን ነው መደመር ላይ ነው አይደል የሰራ ነው። ትክክል መሆናችን በመቀነስ ማወቅ እንችላለን። እንዴት? ውጤቱ ላይ በመቀነስ ውጤቱ ማን አለ? ሰላሳ ስለዚህ ይሄ ሲሰራ ደግሞ ምን ይደረጋል መሰላችሁ? ሰላሳ ትላላችሁ ሰላሳ ሲቀነስ ታረጉትና ይሄን ቁጥር ሰላሳ ሲቀነስ አስር ተቀናሹን ማለት ነው። ሰላሳ ሲቀነስ አስር ሰላሳ ሲቀነስ አስር እኩል ነው ስንት ይመጣል? ሀያ አያችሁ ዋናውን ቁጥር ይመጣል ማለት ነው አደለ? ስለዚህ ዋናው ቁጥር መጣ። ማነው ዋናው ቁጥር? ሀያ የተነሳ ከሀያ ላይ ነበረ አስር ስንደምል ሰላሳ ይመጣ። አሁን ደግሞ ከሰላሳ ላይ አስር ስንቀነስ ሀያ ይመጣል ማለት ነው። አረጋገጥን ማለት ነው። ሀያ ማይመጣ ከሆነስ ሀያ ማይመጣ ከሆነ ስህተት እንሆናለን። አሁን ይህንም ዝም ብለን እንዲሁ ስናየው በጣም ይከብዳል አይደለ? ስለዚህ ቁልቁል መቀነስን እንጠቀም፣ እዚህ ላይ ቀላል ስለሆነ ቁልቁል መቀነስ የሚባለው ደግሞ ሰላሳን ትጠቀማላችሁ። አሁን እዚህ ላይ ልትፈለውና ሰላሳ ትላላችሁ፣ ሲቀነስ አስር አይደለ? ከዛ እዚህ ላይ መቀነስ ምልክቷን ትጠቀማላችሁ፣ አስር ታረጋላችሁ። ሰላሳ ሲቀነስ አስር፣ ከዛ እንደዚህ ክፍል ልታረጉትና ውጤቱን ከታች ማስቀመጥ ትችላላችሁ። እንዴት? ዜሮና ከዜሮ ላይ ዜሮ ብንቀንስ ያው ዜሮ ነው መልሱ። ዜሮ ላይ ዜሮ መቀነስ ዜሮ ነው መልሱ። ከሰላሳ ላይ ከሶስት ላይ አንድ መቀነስ ስንት ነው መልሱ? ሶስት ላይ አንድ ብትቀንሱ ሁለት ይቀራል አይደል? ሁለት ነው መልሱ። ስለዚህ ቁልቁል መደመር እንትን መደመርና መቀነስ በጣም ቀላል መንገድ ነው ማለት ነው ሒሳብ ለመስራት መቀነስ እና መደመር ለመስራት ማለት ነው። ሶ እዚህ ላይ ሀያ አመጣለሁ ስለዚህ ሀያ መልሱ። ትክክል ነን ማለት ነው። በመደመር የሰራ ነው፣ በመቀነስ ተስተካክሏል ማለት ነው። እስኪ አሁን እስኪ አሁን ትክክል እየመጣን ነዋ። ስህተት ብንሰራ እንዴት ነው እውነቱን ማግኘት የምንችለው? አይደለ ስህተት ብንሰራ ላሳያችሁ ሌላ ቁጥር እናምጣና ለምሳሌ አሁን አስራ ዘጠኝ ልበል አስራ ዘጠኝ ሲደመር አስራ ሶስት እኩል ነው ሰላሳ ነው የምለው ሰላሳ አምስት ልበለው። ሰላሳ አምስት እሺ እንደዚህ መጣው አይደለ? ሰላሳ አምስት ነው አልኩኝ። አሁን ይህን መልስ እውነት ነው ብዬ መስጠት አልችልም። ላረጋግጠው፣ በራሴ ላረጋግጠው። ስለዚህ ለማረጋገጥ ምንድን ነው ማድረገው? ሰላሳ አምስት ነው ስላት እና ሰላሳ አምስት ሲቀነስ፣ ይህ ቁጥር ሲቀነስ ይህ ቁጥር አስራ ሶስት ስንት መምጣት አለበት? 19 መምጣት አለበት። ካልሆነ እንሳሳለን ስህተት ነበርኩ ማለት ነው። አሁን 35 ሲቀነስ 13 እኩል ነው እኩል ነው 19 አልኩት። ግን አሁንም ዝም ብዬ በግምት ነው የሞላሁት አይደል? ስለዚህ ቁልቁል ቀንሼ ማየት ይችላሉ። እንዴት ነው ያው 35 ልበለዝ ላይ ቁልቁል መደመርን ልጠቀም 35 መቀነስ ከዛ 13 13 ኦኬ፣ አሁን እንግዲህ ልቀንስ። ከአምስት ላይ ሶስት መቀነስ በጣም ቀላል ሀሳብ ነው አይደል? ከአምስት ላይ ሶስት ስቀንስ ሁለት ናት የምትቀረኝ። እዚህ ላይ እንዲላርገውና ሁለት ልበል። ከአምስት ላይ ምን ስቀነስ፣ ሶስት ስቀነስ ማለት ነው ሁለት ነው መልሶ፣ አይደለ? አምስት ጨንገሮች አሉ። አምስት፣ ሶስት፣ አራት፣ አምስት። አምስት ጨንገሮች አሉ። ከዚህ ላይ ስንቶችን ለአንሳ? ሶስቶችን ለአንሳ፣ ሶስቶችን ሰነሳ ሁለት ቀረኝ ማለት ነው። ስለዚህ መልሴ ትክክል ነው ማለት ነው። እሺ ከዛ ደግሞ ሶስት ጨንገሮች ላይ አንድ አንሳ። ሶስት ሲቀነስ አንድ ማለት ከሶስት ጨንገር ላይ አንድ ስታነሳ ማለት ነው። ስንት ይሆናል? ሶስት ጨንገር አለ፣ አንድ ሁለት ሶስት ጨንገር አለኝ። ከዛ ላይ ስንቱን አንሳ? አንዷን ውሰድ ማለት ነው። አንዷን ሳነሳ ስንት ቀረ? ሁለት ቀረ። ስለዚህ አሁንም እዚህ ላይ ሁለት ማለት ነው። መልሱ ስንት ነው? ሰላሳ አምስት ሲቀነስ አስራ ሶስት 22 ነው። እኔ ግን ስንት ነበር ያልኩት? 35 ይቀንስ 13 19 ብያለሁ። ስለዚህ ስህተት ነኝ ማለት ነው። እንደገና መስራት አለብኝ ማለት ነው። ትክክለኛውን ለመስራት ሶ እንደገና ለመስራት ድጋሜ ወደኋላ ኋላ ተመልሼ መደመሬን ላስተካክል ማለት ነው። እንዴት ነው ማስተካክለው? ቁልቁል በመደመር በቀላል ዘዴ ቁልቁል በመደመር ማስተካከል እችላለሁ ማለት ነው። አሁን ላጥፋውና ስህተት ሁኜ ስለተገኘው አሁን ፈተና ቢሆን ወይም ደግሞ ንግድ ላይ ብትሆኑ ከሰራችሁ ማለት ነው ዝም ብላችሁ ገምታችሁ ብታሰቡ ወይ ሰውየውን ወይ ራሳችሁን ታከስራላችሁ ማለት ነው። ስለዚህ ማረጋገጥ መቻል አለባችሁ። ስለዚህ 30 35 ላለው ከዛ መደመር 19 ሲደመር 35 ሳይሆን መልሱ ነው 35 ያልኩት። ስለዚህ መልሱ አሁን እዚህ ላይ አያስፈልገኝም የቅድሙ ስህተቴ ነው ማለት ነው። ሶ 19 ነው የምለው። 19 ሲደመር አስራ ሶስት እሺ። መልሱን ከታች አስቀምጣለሁ ስለዚህ ዘጠኝ ሲደመር ሶስት ስንት ነው? ዘጠኝ ሲደመር ሶስት ማለት ዘጠኝ ጨንገሮች ከዘጠኝ ጨንገሮች ላይ ሶስት ጨንገር ሲጨምር ስንት ይሆናል? አስራ ሁለት ጨንገር ይሆንልኛል። አሁን እዚህ ላይ ተለቅ ያለ ቁጥር ሲመጣ ደግሞ እንዴት እንደምትቀጥታ አስራ ሁለት ማለት አይችሉም። አሁን እዚህ ላይ ዘጠኝ ሲደመር ሶስት አስራ ሁለት ስለሆነ እዚህ ላይ አስራ ሁለት አስራ ሁለት ብላችሁ ማስቀመጣችሁ። ከአስር በላይ የሆነ ቁጥር ሲመጣ ስትደምሩት አንዷን ታስቀምጣላችሁ። እንዴት ነው? ሁለትን ትጽፏትና አንድ ግን ቆይ ትሏታላችሁ ዝል። ጽፋችሁ አንድ አለ ሲባል ሰምታችሁ ታውቃላችሁ አይደለ? አንድ አለ፣ ሁለት አለ እያለ ይሰራል አንድ የሒሳብ ተማሪ ማለት ነው። ስለዚህ እንዴት ነው? ስትደምሩ ከአስር ሲበልጥባችሁ ቁጥሩን፣ ይሄኛውን ቁጥር በቀኝ በኩል ያለውን ማለት ነው፣ ቁጥር እንትን ትሉታላችሁ ትጽፉትና በግራ በኩል ያለውን ቁጥር ታስቀምጡታላችሁ ታስቀምጡታላችሁ። ስለዚህ አሁን በኔኬዝም በኔኬዝም ዘጠኝ ሲደመር ስንት ነው? አስራ ሁለት ነው። አስራ ሁለት ከሆነ ሁለትን ጽፌ ልና አንድ አለኝ እላለሁ። ኦኬ፣ አንድ አለኝ ለመቼ እንደሆነ እንግዲህ ታያላችሁ። ከዛ ደግሞ ዘጠኝና ሶስትን ስለደመርኩ ወደ እነዚህ ልምጣ። አንድ ሲደመር አንድ ሲደመር አንድ ስንት ነው? ሁለት ነዋ። ሁለት ልና ሁለት እላለሁ ነገር ግን እዚህ ላይ ደግሞ አንድ አለች ስደምራት፣ ሁለት ላይ አንድ ስደምር ሶስት። ስለዚህ እዚህ ላይም ሶስት እላለው ማለት ነው። ስለዚህ ውጤቴ ይሄ ነው፣ ሰላሳ ሁለት ነው ማለት። አሁን ማረጋገጥ፣ አሁንስ ተሳስቸ ከሆነ፣ አሁንስ ተሳስቸ ከሆነ እንዴት ነው ማረጋገጥ የምችለው? በጣም ጥሩ ከተረጋገጥኩኝ ውጤቱን ወስዳል። ውጤቱን፣ ውጤቱ ስንት ነው? ውጤቱ እዚህ ላይ ሰላሳ ሁለት ነው አይደለ? ሰላሳ ሁለት ላይ አስራ ሶስትን ስቀንሳት አስራ ዘጠኝ ካልመጣ ተሳስቻል። አሁን ላረጋግጥ ነው ማለት ነው። ሰላሳ ላለው ሁለት ሲቀነስ ልና አስራ ሶስት አስራ ሶስት ኦኬ ከታች ውጤቱን ላስቀምጥ ነው። ሁለት ላይ ሶስት መቀነስ አይቻልም። አሁን ደግሞ የሚደብረው ፓርክ አይደብርም፣ አይ ነው ግን ምንድነው ሂሳቡ እየከበደባቸው ከመጣ ምን ማለት መሰላችሁ ከትንሽ ቁጥር ላይ እንዴት ሶስት እንወስዳለን? ለምሳሌ ምን እንደማለት ይሄ ሁለት ሲቀነስ ሶስት ማለት ምን ማለት መሰላችሁ ሁለት ጨንገሮች አሉ። ነገር ግን ሶስት ቀንስ እያለኝ ነው፣ ሶስት ውሰድ ሁለቱ ላይ ሶስት ውሰድ እያለኝ ነው። እንደዚያ ደግሞ አይቻልም። ስለዚህ እዚህ ላይ እንዴት ነው ሁለት ነው ያለ ያንሰኛል ማለት ነው። ሶ ምን እጠቀማለሁ ከሶስት ትበደራለች ከሶስት ትበደራለች። ስትበደር ግን እንዴት ነው አንዷን ነው የምትሰጥ አንዷን። አሁን ከሶስት እዚህ ላይ አንድ ትሰጣታለች። ስትሰጣት ስንት ሆነች 12 ሆነች እቺ ቁጥር አስራ ሁለት ሆነች ማለት ነው። አስራ ሁለት አስራ ሁለት ላይ ሶስት መቀነስ ኖርማል ነው። ለምን አስራ ሁለት ማለት አንድ ሁለት ሶስት አራት አምስት ስድስት ሰባት ስምንት ዘጠኝ አስር አስራ አንድ አስራ ሁለት አስባችሁታል። አስራ ሁለት ከአስራ ሁለቱ ላይ ስንት ውሰድ ነው የተባልኩኝ? ሶስት ውሰድ። ስለዚህ ሶስቱን ስወስደው ስንት ቀረኝ? አንድ ሁለት ሶስት አራት አምስት ስድስት ሰባት ስምንት ዘጠኝ ቀረኝ። ኦኬ። ስለዚህ አሁን ዘጠኝን ከታች ልጻፍ። ዘጠኝን ከታች ጻፍኩኝ ዘጠኝን ከታች ስጽፍ አሁን ይኛው ልስራ ነው። ይኛውን ሰራ ግን ይቺ ተሰልባለች፣ አንዷ ቁጥር ተሰልባለች። ለምን ሶስት ይቺ አስራ ሁለት ልትሆነ የቻለችው ማን ሶስት አንድ ስለሰጣችት ነው? ሶስት አንድ ስትሰጥ ስንት ሆናለች ማለት ነው? ሁለት ሆናለች ማለት ነው፣ አንድ ቀንሳ ማለት ነው። ስለዚህ ሁለት ከሆነች ሶስት ሁለት ከሆነች ምንድነው ማድረግ ያለብኝ? ከሁለት ላይ ነው አንድን መቀንሰው ማለት ነው። ይቺ ስታያት ሶስት መስላለች እንጂ አንድ ስለሰጠች ሁለቱን አለች። ሁለት ላይ አንድ ስቀንስ፣ ከሁለት ላይ አንድ ሲቀነስ እንት ነው ስልዮ ሁለት አለ እዚህ ላይ አንድ ውሰድ እያ ተባልኩ ነው። ይችስ ወስድ ስንትቀራ አንድ ቀራ ማለት ነው። ኦኬ። ስለዚህ መልሴ አንድ ነው ማለት ነው። መልሱ ስንት መጣ 19? ኦ፣ ስለዚህ የመጀመሪያው ቁጥር ላይ ወሰደኝ ማለት ነው አይደል? እንዴ ሶ ማረጋገጥ ኪዛ በጣም ደስ የሚለው ነገር ማንንም ሳትጠይቁ ራሱ ማረጋገጥ ይችላል። አሁን የሆነ ነገር እኮ መልስ ጠይቃችሁ ጥያቄ ጠይቃችሁ መልሱን የተሻለ ከሚያውቅ ሰው ትጠይቃላችሁ፣ አይደል እርግጠኛ መሆናችሁን። ሂሳብ ላይ ሲሆን ግን እንደዚ አይሰራም፣ ራሱ ማረጋገጥ ይችላል። ስለዚህ እዚ ላይ አስራ ዘጠኝ ሲደመር አስራ ሶስት ሰላሳ ሁለት ነው። ስለዚህ እሽ ብላችሁ መልሱን ዝም ብላችሁ አትደመድሙ። ኦኬ ስለዚህ መልሱ ላይ እስኪ ይህን ልቀንስ ብላችሁ ይህን ማምጣት ትችላላችሁ። ማለት በጣም ቀላል ነው። በነገራችን ላይ ይህኛውን መቀነስ ትችላላችሁ። አሁን ከሰላሳ ሁለት ላይ አስራ ዘጠኝ ብትቀንሱት አስራ ሶስት መምጣት አለበት። ካልመጣ ተሳስታችኋል። እንደገና ወደ መጀመሪያ የተመለሳችሁ መስራት ይጠበቅባችኋል ማለት ነው። አስራ ዘጠኝ መጣ። አሁን ከአስራ ዘጠኝ ላይ ማለት ነው፣ ኖ ከሰላሳ ሁለት ላይ አስራ ዘጠኝ ብቀንስ ደግሞ አስራ ሶስት መምጣቱን ቸክ ማድረግ አለበት። እንዴት አድርጌ ምን አደርጋለሁ? ሰላሳ ሁለት ሰላሳ ሁለት ሲቀነስ አስራ ዘጠኝ ኦኬ 32 ሲቀነስ 19 መልሱ ስንት መምጣት አለበት ብለናል? 13 ለምን ካልመጣ ስህተት ይሆናል ማለት ነው። ከሁለት ላይ ዘጠኝ የቅድሙ ችግር ገጠመን ማለት ነው።